እዚህ ከተማ ላይ ወደ ዘጠኝ አመት ነው ቆይቷል። እዚ አንድ ግቢ ላይ አምስት አመት ሆኖ አምስተኛ ወር ላይ ባለ ግቡ ውጣ ያለ እኔ። እሺ ከሴት ሲመጣ ውጣ ያለ። ዘይት እቺ ኪስ ላይ አለ። በቃ ቤት ፈልግና አንተ ውጭ። ሲጀመር አንተ የከፈተ መዝሙር ተከራዩ ትተረበሽ ስለሆነ አንተ ውጣ ያለ። እኔ አልወጣም ያለ እዛ ሆኖ የለምስ ቸርች ሄዷል። ቤት ቀራ። የአንተ ዘይት ይዞ ቤት ውስጥ ቀራ። እሺ ቀራና እውነት ከሆነ እኔ ክራይ አልከፍልም፣ የራሴ ቤት እኔ ቤት አልፈልግም። አንተ ባይነ ትፈልገኛለህ ያልክ የዘይቱን ይዘቆጭ አልክ። እሺ ከዛ እዛ ወደ ዞሬ ጓደኞቹ ጋር ሰፈር ሲሄድ እዛ አንድ ሰው መጣና፣ አንድ ሴት ነው መጣና፣ አዲስ አበባ ነው። እዚህ ቤት ያለ ካርተና ፊላን ያለ ቤት ወደ ቤት መጣ ራሷ። አዎ እሺ። መንገድ ላይ መጣና፣ አንተ የት ስንት አመት ነው ቆየ? እዚያ ከተማ ላይ ዘጠኝ አመት ነው። ምን ላይ ነው? አፍሪካ ነው። በፊት የት ነው? ስፖርት

ሚከፍለው ክራይ ቤት በ30 ነበር በ28 ቁልፍ የኔ እጅ ገባ 29 የኔ ቤቱን ለቆ እዛ ቤት ገባ ቤት ብቻ አይደለም ከፍቱ ሰጥቶ ወተት እና የዚህ በቅባት ባህል ይሰራል ማለት ነው በጣም እ በጣም ያበደ ሰው ዳና ይሆናል ያበደ ሰው ጤነኛ ይሆናል ያበደ ሰው ጤነኛ ያደርጋል አንድ ሰሚን በል እውነት ባለበት ፈውስ አለ። እውነት ባለበት ፍራት የለም። እውነት ባለበት ክብር አለ። አንድ ሰው ምን በል፣ በኢየሱስ ከዚህ በል ምን ይባል? ሰው ከቤት ወጣ ተብሎ እሱ ደግሞ ሚስቱን ወደ ቸርች ልኮ እራሱ ቤቱ ፈልጎ ይምጣ እንጂ እሺ እኔ ገረሜ የመጀመሪያ የሆነ እዚህ የኖረ ቤት አ ስቶፍ የለም። አ በእንጨት ነው። አሁን ማብራት ነው ስቶፍ አለ። አ ውሃ እንዳለ ልብ አለ። አ ጭቅጭቅ የለም። አ ቤቲን ጠብቆ አ ተከራይ ሶስት ነው። አ አልጨቀጭቅም። አ በጥሩ ነው ታ በወር ደውሎ ቤት ማብራት ራሴ ሄዶ

ልዩ በረከት እንደገና ወደ ቤት ይግባ ታምራት ያገኘ አሜን ስጋት አይሆንብህ የሚፈልግ ይታረድ እንደ እምነቴ መጠን እግዚአብሔር እንደገና በኢየሱስ በከፍታ ላይ ያውጣ ወደ ህልሜ ይገስገስ ተራራው ከፊት ይናድ ያሰብክበትን መሮጥ ይሆንልህ አሜን በኢየሱስ ስም አሜን ሶስተኛ እሺ እዚህ ዘይት ወስዶ ማለት ነው አ የፋሰር ወንድም ነበር አ የታሰረ አ እሺ ወደ 20 አመት አ ቁጭ ብላ ሽባ ሆናል ኦኬ

እንደዛ ሆነው ብዙ ነገር አድርጓለ ይሄ ነብይ ለሚሰራ እኔ አውቃለሁ። ይሄ ዘይት ያመሙ ሰዎች ውጭ ሀገር፣ ያሉ እዚ ያሉን። ይሄ ቸርች ገና ያድጋል። የነብዩ ጸሎት እዚ እንተው ነው፣ ውጭ ሀገር ይሰማል። እኔ ስለ አየ ነው። እኔ እዚ አገር ቤት ሲሄድ አልወጣም። ይሄ ምስክሬት ደብቋል። ዶሌ ዙዋይ አልፎ ቡልቡላ ሲደርስ መኪና ተገልብጣል። እኔ ዘይት ኪስ አለ የነብይ ኪስ አለ። እኔ ምንም አንድ ንክች የለም። 28 ሰው ሞቷል። አጣጣጥ ነው ጌታ እጃቸው ከፋር ግሮ የእግዚአብሔር እጅ ታላቅ ነች ብሎ በቃ ይሄ ነው ያለ። ሰው የአመሜ ከሆነ እዚህ ቸርች ኑ እና አምኑ። በሁኔታ ሰው መጻፍ ብቻ አይደለም። ሆድ ዳና ከሆነ ብዙ ነገር ይገጥማል። ብጠረጥሮ መሆኔ ነገር ቃልቻ መጻፍ ላይ ወደ ሌላ ቦታ አትዱ። እዚህ ነው ሚፈታ። እኛ ራሴ ብዙ እኔ ብዙ ነገር ነበር፣ እርሻ ብዙ ነገር ነበር። አይተዋል። እሷ ምልክት ድንች ምንም አሰራም ነበረ። አሁን ማሳ ትንሽ ያርሳል። ሁለት አመት አንድ አመት አያውቅም። አረ ለጌታ አከብር ይሁን፣ አሌሉያ። ይህ በረከት በረከቱ ቤታችሁ ይግባ። እዚህ ቸርች ብዙ ነገር ለሰዎቹ ውጭ ሀገር ይሄዱ አሉ፣ ብዙ ነገር አሉ። ብዙ ብዙ ሰዎችን ከዚህ ቤት ወደ ውጭ ሀገር ይቀናል። እግዚአብሔር በሚያውቀው በጣም ብዙ ህዝብ፣ ብዙ ቸርች፣ ይሄ ብዙ ቸርች ይሄዷል። እኔ ይሄዱ አለ ራሴ እንደ ነብይ ላይ አይተው አያውቅም። ለጌታ አከብር ይሁን፣ አሌሉያ። ኢየሱስ ክርስቶስ ጌታ ነው። ሊታምራት እንደገና በበህቱ ይቀጥል። አዲስ ነገር ያገኘ ክፉ በዘመና ይፈራ። ጨለማ ከፊት ይበተን። መልካም ነገር በእውቴ በኢየሱስ ሊሆን ተባረክ። በኢየሱስም እንወዳለን።